አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ግንቦት አስራ ሰባት በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋኒዎስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በወሪት ሕግ የጸኑ አይሁዳውያን ናቸው፣ እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና እንዲህ እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አያ ነበረውና የተወላቸው እርሱ ነው። እናታቸውም የወሪትን ትምህርት በማስተማር አሳደገቻቸው። እናቱም አያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋኔዎስም መከረች። ሊሸጠውም ከአያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አያ ሊገዛ ወዶ ከኤጲፋኔዎስ ጋር ቆሞ ሲነጋገር፣ ያን ጊዜ አያው ኤጲፋኔዎስን ኩላሊቱን ረገጠው። በምድር ላይም ወድቆ ለመሞት ደረሰ። አባ ፊላታዎስን በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ያን ጊዜ ከሕማሙ ድኖ ተነሳ። ከቶ ምንም ሕማም እንዳልነቃ ሆነ። ከዚህም በኋላ አባ ፊላታውስ በዚያ ክፉ አያ ላይ እንዲህ ብሎ ጮኸ። ስለእኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አያ ወድቆ ሞተ። ቅዱስ ኤጲፋንዮስም ሊን ሁለቱን ተአምራት አይቶ በስሙ ታምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማነው? ብሎ አባ ፊላታውስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋኔዎስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበር። ኤጲፋኔዎስንም ወሰደው፣ የወሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ስለሌለው ጥሪቱን ሁሉ አወረሰው። የወሪትንም ሕግ ትምህርት ሁሉ ተማረ። በአንዲትም እለት ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ሰው ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ዳ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የጸጉር አጽፍ አውልቆ ለዳው ሰጠው። በዚያንም ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋኔዎስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮስም እግር በታች ሰግዶ አንተ ማን ነህ? ሃይማኖትስ ምንድ ነው? ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋኔዎስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ስርዓቷንም ሁሉ አስተማረ። ኤጲፋኒዎስም ኤፒስኮፖሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለ መነኮስ መሆን አይገባም አለው። ኤጲፋኒዎስም ሂዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃ። ገንዘቡን ሁሉ ለድኆችና ለምስኪኖች ለባልቴቶችና ለሙት ልጆች ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህም በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም አሥራ ስድስት ዓመታት ነበረ። ከዚህም በኋላ ታላቁን አባ ኢላሪዎስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋኔዎስንም ተቀብሎ የምንኩስናን ሕግና የክርስትናን ሥርዓት አስተማሪው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ሥርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህም በኋላ ታላላቅ ታምራቶችን በመስራት ሙታንን እስከሚያስነሳቸው ሰይጣናትን ከሰዎች ላይ እስከሚያስወጣቸው ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜውም ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱም ጋራ ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲህም እንዲሁም ጥበበኞች ዮናናውያን በትምህርቱ ተመለሱ፣ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዎስም በቆጵሮስ አገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሂዶ በታዘዘለት ቦታ በዚያ እንዲኖር አዘዘው፣ እንዲህ ማለው፦ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሂዶ መምህሩ ቅዱስ ኢላሪዎስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋኒዎስ ምግቡ ሊገዛ ወደ ገበያ ገባ። ከእርሱም ጋር ሁለት መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያ ሚሄድ በእጁም ሁለት የወይን ዘለላ የያዘ መነኮስ ታገኛለህ። ከእርሱ ጋራ ሁለት መነኮሳት አሉ። ስሙንም ጠይቀው ስሜ ኤጲፋኒዎስ ነው ይልሃል። እርሱን ያዝ፣ በእጁ ያለውን አስጥለቅ፣ ከአንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያን ወስዶ ዲቁና ሾመው፣ በሦስተኛውም ቀን ኤጲስቆጶስነት ሾመው። ከዚህም በኋላ ሽማግሌው ኤጲስቆጶስ ኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲስቆጶስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ወይም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውም ብዙ ድርሰቶችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገስጸዋል ይመክረዋልም። በኢየሩሳሌምም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኖስም ሸጣቸውና ለድዎችና ለምስኪኖች መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም ምን አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠይ ብሎ ያዘው። ቅዱስ ኤጲፋኒዎስም ወደ እግዚአብሔር ጸለይ። አባ ዮሐንስም አይኖቹ ያን ጊዜ ታወሩ። ከዚህም በኋላ ይምረው ዘንድ በብዙ ልቅሶ ደርሱ ፈጽሞ ማለድ። አይኖቹንም ይገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋኒዎስ ጸለይ አንድ አይኑንም ገለጠለት። የማይዱንም እቃዎች ሽጦ ለድዎችና ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይረዳት ዘንድ አውዶክስያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥና ሄደ። ነገር ግን ቅዱስ ኤጴፋኔዎስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለው፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጴፋኔዎስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበር። የንግሥት ባሮች ግን እነሆ ቅዱስ ኤጴፋኔዎስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በአሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋንዮስ እንዲህ ሲል ላከ ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሢመትህ እንደማትደርስ እወቅ አለው። ኤጲፋንዮስም ለመልእክቱ መልስ እንዲህ ሲል ጻፈ ስለ አንተ ምንም ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህም በኋላ ወደ መንበረ ሢመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስ አፈወርቅን ጽርቅ ሊገልጥ ከመንበረ ሢመቱ ሳይደርስ ቅዱስ ኤጲፋኒዎስ በመርከብ ውስጥ አረፈ። እንዲህም እንዲሁም የቅዱስ ኤጲፋኒዎስን ክብር እንዲገልጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዎስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ።